በስማ ወወል ወመንፈስ ቅዱስ ህዱ አምላክ አሚን። ኦሪድዘፍጥረት ምዕራፍ ሀያ ሁለት አብርሃም ልጁ ለመስዋዕት ማቅረቡ። ከእነዚህም ነገሮች በኋላ እንዲህ ሆነ። እግዚአብሔር አብርሃምን ፈተ ነው። እንዲሁም አሉ አብርሃም አብርሃም ወይእርሱ ምንውሃለሁአላ የምትወደውን አንድ ልጅን ይስቅ ይዘ ወደ ከፍተኛው ተራራ ሂድን ይም ተራራ ላይ በዚያ መስዋዕት አድርገ ሰው ወላ አብርሃም በማደዳ ተነስቶ፣ አህያውን ጫነው። ሁለቱም ሎሌዎቹና ልጁን ይስሐቅ ከእርሱ ጋር ወሰደ። እንጨትንም ለመስዋዕት ሰነጠቀ፣ ተነስቶ ለእግዚአብሔር ወዳለው ቦታ ሄደ። በሶስተኛው ቀንም ደረሰ። አብርሃም አይኑን አነሳና ቦታው ከሩቅ አየ። አብርሃም ሎሌዎቹን አላቸው፣ እዚያው ይዛችሁ በዚህ ቆዩኝና ልጅ ወደዚያ ተራራ ሄደን እንሰግዳለን፣ ሰግደን ወደ እናንተ እንመለሳለን። አብርሃም የመስዋዕቱን እንጨት አንስቶ ለልጁ ይስሐቅ አሸከመው። እርሱ መስዋዕቱን አብሎ አንብቦ ያጃዘ ሁለቱን ማብረው ሄዱ። ይስሐቅ አባቱን አብርሃም ተናገሩ፣ አባቴ ሆይ አለ። እርሱም ልጄ ምንድነው? እሳቱና እንጨቱ ይዘው የህዋ ላይ መስዋእቱ በግ ግን ወዴት አለ አለው። አብርሃም ልጄ ሆይ የመስዋእቱ በግ እግዚአብሔር ያዘጋጃል አለ። ሁለቱ ማብረው ሄዱ። እግዚአብሔርም ወደ ኋላው ወደዚያ የተራራ ደረሱ። አብርሃም በዚያ መሰዊያ ሰራ፣ እንጨትንም ረበረበ። ልጁን ይስሐቅን አስሮ በመሰዊያው ላይ በእንጨቱ ላይ በልቡ አስተኛው። አብርሃም ልጁ እጁን ዘረጋ፣ ልጁን የሚያርድ ዘንድ ቢሎ አነሳ። እግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለ። እርሱም እንሆኝ አለ። እነርሱም በብላቴናው ልጅን አትዘርጋ፣ አንዳችም አታደርግበት፣ ለምትወደው ልጅ ከእኔ ከእኔ አልራራህለትምና አንተ እግዚአብሔርን የምትፈራ እንደሆነ አሁን አውቄያለሁ አለ አብርሃምም አይኖቹን አቅንቶ በተመለከተ ጊዜ በኋላ አንድ በቀንዶቹ በእጸ ሳቤቅ ተይዞ አየ አብርሃምም ሄዶ በጉን ወሰደው በልጁ ይስሐቅ ፋንታ ሰው አብርሃም ዛሬ በዚህ ተራራ እግዚአብሔር ፈጽሞ ታየኝ ሲል ያንን ቦታ ራ አየ እግዚአብሔር ብሎ ጠራው የእግዚአብሔር መልአክ አብርሃምን ከሰማይ ሁለተኛ ጊዜ ጠራው እንዲማሉ እግዚአብሔር በራሴ ማልሁ ይላል ይህን ነገር አድርገሃልና ለምትወደው ልጅ ከእኔ አራራህምና መባረክን እባርካለሁ ዘርህንም እንደ ሰማይ ከዋክብትናን በባህር ዳር እንዳለ አሸዋ ፈጽሞ አበዛዋለሁ። ዘርህም የጠላት ሀገሮች ይወርሳሉ። የምድር አሕዛብ ሁሉ በዘርህ ይባረካሉ ቃሌን ሰምተሃልና አብርሃም ወደ ብላቴኖቹ ተመለሰ። ተንስቱም ወደ አዘግተ ማላ አብረው ሄዱ። አብርሃም ባዘግተ ማላ ተቀመጠ። የናኮር ትውልድ እንዲሞ በዚህ ነገር በኋላ ለአብርሃም ለወንድም ለናኮር ልጆች ወለደች። እነርሱም በኩሩ ውስጥ ወንድሙ፣ በዋክሲ የአራም አባት ቀማይል፣ አኮዛት፣ የዝራው ፌልዳወስ፣ ዮፋትና ባትኤል ናቸው። ባትኤልም ርብቃን ወለደ። ሚልካ ለአብርሃም ወንድም ለናኮር የወለደችለትን ስምንቱ ልጆች እነዚህ ናቸው። ሬሄማ ሚ ሚሏዋ ቁባቱ ደግሞ ጥባብ ኢካን ጥኮና ሜካንን ወለደች።